ሰው ማወቅና መውደድ ለካ እንደዚህ ያረጋል። እኔ እንደ ዛሬ ደንግጭና እና ሰውነት የተንቀጥቅጦ ቪዲዮ ለመስራት ግራ ገብቶኝ አቅም ግን የምነግራችሁ ነገር ቢኖር ሃይሚዬ ከባድ ነገር ካልገጠማት መስተቀር እንደዚህ አይነት ውሳኔዎችን አትወስንም። ከዚህ በፊትም እንደምናውቀው አቃለሁ ለብሩኬ ስትል ነው ይህን ሁሉ ጊዜ ቡታ ጅራ ላይ እየከረመችው። ሲቀጥል ብሩኬም ደግሞ ሁለት ሳምንት ያክል ቡታ ጅራ ላይ ገና ይቆያል። ምክንያቱ ምንድን ነው የሚቆይበት? በዝርዝር እነግራችኋለሁ። ምክንያቱም ትናንትና ላይኪም ላይ ምናምን ካላችሁ ብሩኬ ለምን እንደሚቆይ ተናግሯል። ግን አሁን እኔ መናገር የምፈልገው ሀይሚዬ የኔ ቆንጆ ማለት ነው፣ ምንም አይነት ከባድ ነገር ቢገጥምሽ ከብሩኬ ጋር እጅ ለእጅ ይዘሽ ተያይዘሽ ታልፋላችሁ እንጂ ብቻሽ መሸሽ መደበቅ መፍትሄ አይሆንም። ከዚህ በፊት ካስታውሳላችሁ ሀይሚ አልቅሳ ከሶሻል ሚዲያ ላይ ለአንድ ሳምንት ብቻዋን ተደብቃ ቆይታ፣ ከዛ ከስንት ቆይታ በኋላ ነው ወደ ሶሻል ሚዲያ ላይ የተመለሰችው። አሁንም እንደዛ አይነት ነገር ነው የገጠማት ምክንያቱም ካነጋገሯ ትረዷታላችሁ። እኔ ልብ ጭንቅ ናል ቪዲዮ ለመስራት በሰዓቱ አየሁትኝ ቪዲዮ ለመስራት ግራ ገባኝ። ምክንያቱም ምን ገጠማት? እኔ ቡታጅራ ላይ ሲሆኑ ደስ የሚለኝ አንደኛ ነገር ችግር ቢገጥማቸው ራሱ ቤተሰብ አለ፣ ከቤተሰብ ጎን ናቸው በዬ ስለማስብ፣ እንደገና ደግሞ ቡታጅራ ላይ ብዙ ጊዜ ደስተኛ ስለሚሆኑ ያን ነገር በጣም ነበር የምወደው። ዛሬ ግን ሀይሚዬ እርግጠኛ ነኝ የተፈጠረ ችግር ቢ ከቤተሰብ ጋር ነው ሊሆን የሚችለው። ምክንያቱም እስከዛሬ ታግሳ ብሩኬን ጠብቃን የቆየችው ከበዓል ጀምሮ የ ብሩኬ የወንድም ልጅ ክርስትና እስከሚነሳ ከዛ ደግሞ አሁን ብሩኬ ቲክቶክ ላይ ከዚህ በፊት ካስታወሳችሁ ቤተክርስቲያን በረከት ሲሰሩ ነበር አይደል? አንድ አመት አካባቢ ምናምን ይሆነዋል መስለኛል ና አሁንም ድጋሚ በድጋሚ ለዛ ቤተክርስቲያን ነው እየቆየ ያለው ብሩኬ ማለት ነው እና ሀይሚያን ሁሉ ነገር ታግሰሽ አሁን አንድ ሳምንት ሁለት ሳምንት ነው የሚቀራችሁ። ቀጣይ ቅዳሜ ወይ ሁድ ላይ በረከት ስራ ሊቭ ላይ ይገባል ብሩኬ ና እስከ ዛሬ ቆይተሻል እናቃለን እሱም ብለሽ ግን አሁን ደግሞ የሆነ ችግር ሲፈጠር ብሩኬንም ጥለሽ እንዲህ ከዚህ በፊት እኮ ብዙ ቃል ተገባብታችኋል አይደል እንዴ ብሩኬና አንቺ እጅ ለጅ ሆናችሁ አብራችሁ ምንም ነገር ችግር ቢፈጠር አብራችሁ እንደምታልፉት አንቺም ከብሩኬን እንደማደብቂው ብሩኬም ከአንቺ እንዳይደብቅሽ ቃል አልተገባባችሁም ከዚህ በፊት አዲስ አበባ ላይ እናንዴ ብቻዬ ነው ማለት ልብሽ እንዴት ቻለ? በብጣሽ ደብዳቤ ብሩኬ ልትለያዩ ያሰብችው አቃለውኝ ብሩኬ ተናግራለች። ብሩኬ ምናልባት ችግሩን ብነግረው ወይም አስቀድሜ ብደውልለት እሙሽዬ እየጋነ ሊለኝ ይችላል አለች። እዚህ ጋ እኔ የተሰማኝ ስሜት ከቤተሰብ ጋር ትንሽ ቅሬታ ተፈጠረ። ሲጀመር እነጋሽዬ ምንም የሚያስቀይሙ ሰዎች አይደሉም፣ እኔ እስከማውቀው ድረስ ግን ምናልባት በነሱ ዘመድ አዝማድ መጥቶ የሆነ ሰው አስፈራራት ወይንስ ደግሞ ምን ተፈጠረ ቡራ ጅራ እየቆየች እየቆየች ስትመጣ፣ ምናልባት ጎረቤት ከዚህ በፊት የሚያውቋት ሰዎች አሉ። በነሱ በነሱ ምን አስላኩባት? ምን ተላከባት? ምን ተባለች? እኔ በጣም እየጨነቀኝ ነው። ቤተሰብ የምሬን ነው የምላችሁኝ። ፕራንክ ነው እንዳልል ደግሞ በጣም ብሩኬ ሶሪ ቢኪ እየማለ ነበረ። ሲቀጥል ደግሞ ሀይምዬ እንደዚህ አይነት ፕራንክ ከባድ ፕራንክ ልታረግ አችልም። ለብሩኬ ተወዷል፣ ታስብለታል። አይታችኋል? ብሩኬ በጣም ነው የተጨነቀው ታውቃላችሁ አንዳንድ ጊዜ ድንጋጤዎች ጥሩ አይደለም፣ ልብ ቀጥ ያደርጋል። እኔ ሰውነት የተንቀጠቀጠ ሳያቸው ምናምን ለምን እንደዚ አይነት ነገር አዲስ አበባ ላይ ቢፈጠር ኖርማል ነው ብዬ አስብ ነበር። ወይንም ስራ እየሰሩ ነው ወይ ፕራንግ እየተደራረቁ ነው ብዬ አልፈዋለሁ አስባለሁ፣ ምክንያቱም እንደዛ ነገሮች ስላሉ። ግን ቡታጅራ ላይ እንደዚህ ይደረጋል ብዬ ወይንም ያደርጋሉ ብዬ ለማሰብ በጣም ነው የሚከብደኝ። ስለዚህ አይምዬ በዚህ አለም ላይ ብዙ ችግሮች ወደኛ ሊመጡ ይችላሉ። ግን ከሶሻል ሚዲያ ላይ መጥፋት ጭራሽ ከሶሻል ሚዲያ ልመጣም ላልመጣም ችላለሁ። ብቻ በቃ ብሩኬም ቡታጅራ ላይ የሚያስጨርሰው ነገር አለን። የማዲስ አበባ ሄድና የሁለት ቀን ምናምን አርፋለሁ። ከዛ ግን የሚጀምረው ፕሮሰስ አለኝ ብላለች ና ፕሊስ ባክሽ ከብሩኬ ማለት ነው ምንም አትራቂ በመጀመሪያ ዋናው አንቺና እሱ ሰላም መሆናችሁ አለመጠላታችሁ ነው እንጂ ሌላ ሰው የሆነ ነገር ቢልሽ በአንቺና በብሩኬ ህይወት ውስጥ ምንም ነገር ቢል አለም ቢገለበጥ ምን አገባሽ ዋናው የሚወድ ሰውና የምትወድ ሰው እጅ ለእጅ ተያዙ እንጂ ከዛ ውጭ ምንም ነገር ቢፈጠር መሸሽ ወይንም መደበቅ መፍትሄ አይሆንም ያለውን ነገር ለብሩኬ ነግረሽ አንቺም ደግሞ ማስተካከል ያለብሽን አስተካክለሽ እጅ ለእጅ ነው መያያዝ ያለባችሁ እናንተ በጭራሽ በመካከል ስርዓቱ ክፍተት መፍጠር የለባችሁም። በመጀመሪያ ደረጃ ሲቀጥል፣ ብሩኬን በጣም ነው የምትወዱ፣ የምሳሽለት እንደ አይንሽ ብሌን ነው የምታዩኝ እና አሁን ዛሬን ቪዲዮ ስታዩ ሲጀመር ምን ይሰማሻል? ሰላም እኳ አታድሪም። የምሬ የነምልሽ ና ሀይሚዬ፣ ፕሊስ ባክሽ፣ መሸሽ መፍትሄ አይሆንም። ነገሮችን ተመካክሮ አውርቶ መፍታት ወይንም ደግሞ እጅ በቃ አላደለም። ብሩኬ በጣም ነው የሚወድ፣ ምንም ነገር እንድትሆኝበት አይፈልግም። ነፍሴን ሁላ ነው ምሰጥ ሲል ነበር አይደል? ከዚህ በፊት ብዙ ቃላቶችና የተገባባችሁ። ስለዚህ በብጫቂ ደብዳቤ ልትለዩ ወይንም ደግሞ ልትርቂው የለብሽም። ማጣለው የምትርቀው ብሩኬ እንዳይጨነቅ እንደገና ደግሞ ከቤተሰብ ጋር ምናምን የሆነ ነገር ከተፈጠረ ወደ ሙሽዬ ጋር ነ ስለሚላትኝ በመካከላቸው በነ ሙሽዬ ና በቤተሰቦቿ መካከል የሆነ ቅሬታ እንዳይፈጠር ፕላስ ደግሞ እሷም ደግሞ ደስተኛ አትሆንም። ገባቸው አደለ? ያንን ነገር ብላ ይመስለኛል ወደ አዲስ አበባ ለመምጣት ሀሳቡ ያላትኝ። ፕላስ ከዛ በላይ ደግሞ እኔ በጣም ያስደነገጠኝ ፕሮሰስ ጀምራለሁ አለች። ያ ነገር ራሱ በጣም ነው ያስፈራኝ። ና ሀይሚዬ፣ እንደዚህ ማድረግ የለብሽም። በመጀመሪያ ደረጃ እንደነገርኩሽ ነው አንቺና ብሩኬ በማክላቹ ምንም ካልተፈጠረ ካልተጣላችሁ የሆነ ነገር ካልተፈጠረ፣ ሌላ ሰው የውጭ ሰው መጥቶ አንቺን ምንም ነገር ሊልሽ ይችላል፣ ምንም ነገር ሊያረግሽ ይችላል። ግን አንቺ ለዛ ሰው ቦታ መስጠት የለብሽም። በቃ ምን አገባ አያኖርሽ አደል? አንቺ ራስሽን ችለሽ የምትኖሪ በጣም ጎበዝ ታዳጊነሽ ትንሽዬ ታዳጊነሽ ሁላችንም ደግሞ ከጎንሽ ነን። እንደዚህ እንደቀላል ብሩኬንም በወረቀት ላይ አስፍረሽ እኛንም ደግሞ ልመጣም ላልመጣም እችላለሁ። በጣም የሚወድ ሰው ኮ ሞልቷል። የምሬ ነው። እኔ እንደዚህ ደንግጬ ቪዲዮ ለመስራት ግራ ገብቶኝ አያውቅም እንደዛሬ ማለት ነው ኝና ቢኪም የተቻለህን አድርገህ ሳትሄድ ማስቆመም ትችል ነበረ ለብሩኬ መናገር ትችል ነበረ በምሴጅ ምክንያቱም ደግሞ ያለችበትን እናንተ ግዴታ ማወቅ ከብሩኬ የቀረበ ሰው የላትም ማለት አዲስ አበባ ባለችበት ሰዓት ላይ እንደገና ደግሞ ቡታጅራም ቢሆን ከቤተሰቦቿ ጋር የተወሰነ ጊዜ አሳልፋ ከብሩኬ ጋር ነው ብዙ ጊዜዋን የምታሳልፈው ስለዚህ ለኔ ለሀይሚ ማለት ነው። እንደ እኔ ለሀይሚ እንደ ጓደኛ፣ እንደ እህትም፣ እንደ አባት፣ እንደ እናት እንዴት ብዬ ልንገራችሁ ሙሉ ነገሯ ነው ብሩኬ። ምክንያቱም የሴት ጓደኛ አይታችኋል የላትም ሀይሚዬ የምታማክረው፣ የሆነ ነገር ቢፈጠር የሆነ ነገር የምትለው ከሀይሚ በኩል እስኪ አንድ ሰው ጥሩልኝ የለም እንዳሉ ከብሩኬ በኩል ያሉ ሰዎች ናቸው። ፕላስ ደግሞ ብሩኬ ነው በጣም ኮንታክታቸው ማለት እንደ ፍቅረኛም ሁሉን ነገር ማሟላት የሚችል አይነት ሰው ነው። ሲቀጥል ጋሽዬ ማደር አስከሰጠ

እንደገና ደግሞ ፍቅር አለ፣ ብዙ ነገሮች አሉ። ስለዚህ ለብሩኬ ቀላል አይደለም። ሀይሚዬ ማወቅ ያለብሽ ነገሮችን ክሊን አርገሽ መናገር መናገር ካልፈለግሽ ደግሞ የተወሰነ አንድ ሳምንት በጣም ቀላል ነው፣ አይደለ? ቅዳሜ እሁድ ብሩኬ ሊፍ ላይ ይገባል፣ ማሰባሰብ የሚፈልጋቸውን ነገሮች፣ የተወሰነ ብር ነው የሚቀር፣ ያሰባስባል። ከዛ ወደ አዲስ አበባ ትመለሳላችሁ። ይህን ወር የተቀመጥሽ እኮ አውቃለሁ፣ ለብሩኬ ስቲ ነው አይደለ? ለብሩኬ ስቲ ነው እንጂ ሌላ ነገር፣ በዓልን ካሳለፍሽ በኋላ ወደ አዲስ አበባ መመለስ ያሴት ነበር አይደለም? የምቻ አይነት ልጅ ነሽ፣ ግን ለብሩኬ ስቲ ብዙ ነገሮችን መስዋዕት ከፍለሻል። አሁን ደግሞ ያልተሆነ ነገር አንቺ በህይወት ላይ ቢፈጠር እንኳን አንቺን እስካላኖሩሽ ድረስ አንቺ ብዙ ነገሮችን ማድረግ እስከምትች ድረስ ከእናትሽ፣ ከአባትሽ፣ ከምትወጁ ሰው ከፍቅረኛሽ ውጪ ምንም ነገር ቢሉሽ ምንም አይነት ደንታ እንዳስሰጫቸው። ምክንያቱም የሰው ልጅ ያወራል፣ ብዙ ነገር ያደርጋል። ተናግራለች። በቃ ችግሩ አውጥታ ይሄ ነው ብላ መናገር ባትፈልግም ብዙ ነገሮችን እያለች ነበር። ቤተሰብ ለማኑም እስኪ ነገ ይፈጠራል ሀይምዬ፣ የት ነው የምትሆነው? ምንድነው ነው የሚፈጠረ የሚለውን ነገር ሁላችንም ተረጋግተን በተስፋ እንጠብቃለን። ብዙዎቻችሁን ያው እንደኔ ደንግጣችኋል፣ እርግጠኛ ሆኜ ነው የምናገረው። ምክንያቱም እኔ በጣም ስለደነገጥኩ ማለት ነው። ራሳችሁን አረጋጉ። አንዳንድ ነገሮችን መረጃዎችን ለመታየቅ እንሞክራለን። ምክንያቱም በጣም ከባድ ነው ግን ቤተሰብ